ሰላም አሌይኩም ወረህመት ላ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ፣ እንደምን አላችሁልኝ? እኔ አልሐምድላ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰው ይደርቁ እባላለሁ ማለት ነው። ቻናልኝ ከወደዳችሁት ላይክ፣ ሰብስክራብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። የዛሬው ትምህርት ለራስ ምታት መፍትሄ የሆኑ አራት ምርጥ ምግቦችን እነግራችኋለሁ ማለት ነው። እዝንች ብል ዝንጅብል ላይ የሚደረጉ ምርምሮች ገና በቅርቡ የተጀመሩ ቢሆኑም በውስጡ የደም ቧንቧዎችን መቆጣትና ህመም የሚቀንሱ መድኃኒቶች ውስጥ ካሉት ኬሚካሎች ጋር ተመሳሳይ የሆኑ ንጥረ ነገሮችን ተመራማሪዎች ማግኘት ችለዋል። በተለይ በከባድ የራስ ምታት ወቅት የደም ቧንቧዎች እንዲቆጡ ስለሚያደርግ ራስ ምታቱ እንዲቀንስ የማድረግ ባህሪ ያላቸው ፕሮሶስት ፕሮስታግላንዲን የሚባሉ ሆርሞኖችን መጠን በከፍተኛ ሁኔታ በመቀነስ ራስምታትን እንደሚያስታግስ የረደርስ ዳይጅስ መጽሔት ይገልጻል። ማለት ነው ራስ ምታቱን ሙሉ በሙሉ ሙሉ በሙሉ ባያስታግስም ማለት ነው እንኳን ከራስ ምታት ጋር የሚመጡ ደስ የማይሉ እንደ ማቅለሽለሽ አይነት ስሜቶችን በቶሎ ይቀንሳል ማለት ነው። ስለዚህ ስለዚህ ሳይሆን አይቀርም የኢትዮጵያውያን ኢትዮጵያውያን ማለት ነው ያሉ ጥናቶች ውጤትም ቀድመው ለሆድ ሕመም እና ማቅለሽለሽ ዝንጅብል አኝክበት ሲሉ የኖሩት ማለት ነው። ሀብሀብን እስኪንየው ሀብሀብ በውስጡ እጅግ ብዙ ፈሳሽና ማዕድናት የያዘ ከፍራፍሬዎችም በትልቁነቱ የሚታወቅ ነው። በተለይ ከአዲስ አበባ ወደ ናዝሬት ሐዋሳ መስመር ሲሄዱ መንገዱ ዳር ተሸክመው ሲሸጡ እንመለከታለን ማለት ነው ሞክረውት እንደሆነ ባላውቅም በጉዞ ወቅት ማለት ነው ለሚኖረው ሙቀትና የውሃ ጥም ሁነኛ መፍትሄ ሆኖ ይገኛል ማለት ነው። እጅግ በጣም ይጠቅማል ማለት ነው። በጣም ውሃ ጥምቷችሁ ከሆነ መንገድ ላይ እሱን እየበላችሁ ብትሄዱ እጅግ በጣም አሪፍ ነው ማለት ነው። ከዚህም ጥቅሙ ባሻገር ለራስ ምታት ፍቱን መድኃኒት መሆኑ በባለሙያዎች ተጠንቶ ተቀምጧል ማለት ነው። ይታወቃል ማለት ነው የሪደርስ ዳይጀስት መጽሔት በቅርቡ ባሰፈረው መጽሔት መጽሐፍ ማለት ነው ሀብሀብ ለራስ ምታት ፍቱን ያስባለው ከፍተኛ የውሃና ማዕድናት በተለይም ከፍተኛ የማግኒዚየም ማዕድናት መጠኑ ነው ማለት ነው። ብዙ ጊዜ ብዙ ጊዜ ማለት ነው ለራስ ምታት ከሚያጋልጡ ምክንያቶች አንዱ ድርቀት ወይንም በሰውነት ውስጥ በቂ ፈሳሽ ያለመኖር ነው ማለት ነው። ይህ ፍራፍሬ ደግሞ ይህን ችግር በደንብ ይፈታል ማለት ነው። ከራስ ምታት ክኒን ይልቅ በቅርብ ሀብሀብ ከተገኘ በደቂቃዎች ውስጥ ከራስ ምታቱ እረፍት ይሰጣል ብለው ባለሙያዎች ይናገራሉ ማለት ነው። ኦኬ ቡናንስኪኒ ለአንዳንዶቹ ቡና ፍቱን የራስ ምታት መድኃኒት ሲሆን የማይግሬን ማይግሬን ላለባቸው አንዳንድ ሰዎች ላይ በብዛት ሲወሰድ የማይግሬኑ የሚቀሰቅስ ሊሆን ይችላል። ማይግሬኑ ማለት ነው የሚቀሰቅስ ሊሆን ይችላል። ለአንዳንድ ሰዎች ጥሩ ይሆናል፣ ለአንዳንድ ሰዎች ደግሞ ያስቸግራል። ሳይነሱ ሁሉም ሳይንሱ ማለት ነው ሳይንሱ ሁሉም የቡና ሚስጥር ፈቶ ባይጨረስም እስካሁን ባሉት ጥናቶች መሰረት ግን ቡና ፍቱን የራስ ምታት መድኃኒት አድርጎ መውሰድ ይቻላል። መጠኑ በልክ ማድረግ አብሮ ሊታሰብበት ይገባል ማለት ነው። ለከባዱ የራስ ምታት የማይግሬን የሚታዘዙ ክኒኖች ውስጥ የቡና ዋና ንጥረ ነገር ካፌን ይገኛል ማለት ነው። ስለሆነም ቡና ለራስ ምታት መፍትሄነት መቅረቡ አስደናቂ ነገር አይሆንም። ይሁንና መጠኑ በበዛ ቁጥር ራስ ምታትን ከማስታገስ ይልቅ ጭራሽ ሊቀሰቅሰው ይችላል ማለት ነው። እጅግም ወፍራም ያልሆነ አንድ ወይንም ሁለት ስኒ ቡና ከሁለት ክኒን የተሻለ ተፈጥሯዊ መድኃኒት ሆኖ ተገኝቷል ይላል። ስፒናች የሚባለውስ እሱን እኔ ትኩስ የስፒናች ቅጠል በውስጡ የያዛቸው ቅመሞች ራስ ምታትን በማስታገስ ብቻ ሳይሆን የደም ግፊትን መጠንንም በመቀነስ የቀደሙትን ጊዜያት ጥቅም እንደነበራቸው መረጃዎች ያመለክታል ማለት ነው። አትክልትና ፍራፍሬ በርካሽ ለሚገኝባቸው እንደ ኢትዮጵያ ላሉ ሀገራት ይህ ጥሩ ዜና ይመስለኛል ማለት ነው። በውጭው ዓለም ስፒናች አብስሎ ወይንም በትኩሱ ከቲማቲም ጋር ከትፎ በመብላት ብቻ ሳይሆን ጨምቆ ከመጠጣትም ጥቅም ላይ ይውላል ማለት ነው። ለጁስ አድርገውም ይጠጡታል ማለት ነው። ስፒናች የሚባለው የቅርብ ጊዜ ጥናቶች ደግሞ ይህን ፍቱን አትክልት ለራስ ምታት ፈጣን መፍትሄ ይሰጣል ብለዋል። ቢፈልጉ ጨምቀው ከሻይ ጋር አለዚያም፣ በባዶው ማለት ነው ወይንም ትኩሱን ቅጠል ሰላጣ እንደሚያዘጋጁት አዘጋጅተው ቢመገቡት ከራስ ምታቱ ከራስ ምታቱ ማለት ነው ፋታ እንዳገኙ እንደሚረዳን የተደረጉ የመጀመሪያ ደረጃ ጥናቶች ያመለክታሉ ማለት ነው። እሺ ሌላ የምናየው የስኳር በሽታን በብቃት ለመቆጣጠር የሚረዱ ስምንት ምርጥ ምግቦች አሉ። እነሱን እናያለን። የስኳር በሽታን መቆጣጠር የሚጀምረው ጥሩ ምግብ ምርጫዎችን በማድረግ ነው ማለት ነው። የምግብ ገበታዎችን ወይንም በአመጋገባችን ውስጥ ለስኳር በሽታ ተስማሚ የሆኑ ምግቦችን ማካተት የግሉኮስ መጠናችንን እንዲረጋጋ አጠቃላይ ጤንነታችን እንዲሻሻል እንዲሁም የተለያዩ የጤና እክሎች ለመቀነስ ይረዳል። ለስኳር በሽታ ተስማሚ የሆኑ ስምንት ምርጥ ምግቦች የስኳር በሽታ ላለባቸው ሰዎች ተስማሚ የሆኑ ምርጥ ምግቦችን እነይ። አንደኛ አረንጓዴ ቅጠል አትክልቶች፣ ለምሳሌ ስፒናች እና ጎመን ኮላርድ አረንጓዴ ማለት ነው የሚሰጡ ጥቅሞችን እነ የሚሰጡትን ጥቅሞች እ ካርቦሃይድሬት እና ካሎሪን ይዘታቸውን ዝቅተኛ ሲሆን የፋይበር እንዲሁም እንደ ማግኒዥየም እና ቪታሚን ሲ ያሉ ንጥረ ነገሮችን ይዘታቸው ከፍ ይላል ማለት ነው። ይህም በደም ውስጥ ያለው የስኳር መጠን እንዲሻሻል ሊያደርግ ይችላል ማለት ነው። ሁለተኛውን ስናይ ፋት ያለው አሳ ነው። ምሳሌዎች ሳልሞን፣ ማኬሬል፣ ሰርዲን የሚሰጡ ጥቅሞች በኦሜጋ ሶስት ፋት አሲዶች ዲኤች የሚለው ማለት ነው የበለጸጉ ሲሆን ለልብ ህመም ተጋላጭ ለሆኑ የስኳር ህመምተኞች ወሳኝ ጥቅም ይሰጣል። ሶስተኛው እህልና ጥራጥሬዎችን እንደ ምሳሌ ኬንዋ ኬንዋና አጃ፣ ገብስ የሚሰጡት ጥቅም ስናይ ከ ከተቀነባበሩ ሁሎች ጋር ሲነጻጸሩ ብዙ ፋይበር እና ንጥረ ነገሮች ምግቦች ይይዛል ማለት ነው። ይህም ደግሞ የደም ስኳር መጠንን ለማረጋጋት ይረዳል። አራተኛው ፍራፍሬዎች ና ዘሮች ናቸው። ምሳሌ ለውዝ እና አልመንድ ወይም ወልነትስ ወይም ቺያሲድ፣ ተልባ እነዚህ ነገሮች ናቸው ማለት ነው። የሚሰጡትን ጥቅም ስናይ በጤናማ ስብ፣ ፕሮቲን እና ፋይበር ተጨ ፋይበር ማለት ነው እና የታጨቁ ሲሆን ይህም በፋይበር የታጨቁ ሲሆን ይህም የደም ስኳርን ለመቆጣጠር ይረዳል ማለት ነው። የደም ስኳርን ለመቆጣጠር ይረዳል። አምስተኛውን ስናይ ስታርች ያልሆኑ አትክልቶች ነው። ስታርች ያልሆኑ አትክልቶች ምሳሌ ብሩክሊን እና የአበባ ጎመን ስኩ ዝኩኒ ናቸው ማለት ነው። የሚሰጡት ጥቅም ስናይ ዝቅተኛ የካርቦሃይድሬት እና የካሎሪን ይዘት ያላቸው ሲሆን ፋይበርና አንቲኦክሲደንቶችን ይለግሳሉ ማለት ነው። ስድስተኛው ባቄላና ምስር ናቸው። ምሳሌ ጥቁር ባቄላ፣ ሽምብራ ናቸው ማለት ነው። የሚሰጡት ጥቅም ስናይ ከፍተኛ ፕሮቲን፣ ፋይበርና ኮምፕሌክስ የሆነ ካርቦሃይድሬት እንዲሁም ዝቅተኛ ግላይሴሚክ ኢንዴክስ አላቸው ማለት ነው። ሰባተኛው ቤሪ ነው ቤሪስ ነው። ምሳሌ ብሉ ቤሪ፣ ስትሮቤሪ፣ ራስ ቤሪ ናቸው ማለት ነው። የሚሰጡት ጥቅሞች አነስተኛ ወይንም ዝቅተኛ የስኳር መጠን እንዲሁም ከፍተኛ አንቲኦክሲደንት እና ቪታሚን እና ፋይበር ይዘት አላቸው ማለት ነው። ስምንተኛው የግሪክ የግሪክ እርጎ ነው። የሚሰጡት ጥቅም ከመደበኛው እርጎ ጋር ሲነጻጸር አነስተኛ ወይም ዝቅተኛ የግላይ ሴሚክ ተጽዕኖ ያለው ጥሩ የፕሮባዮቲክ ፕሮቲን እና ካልሽየም ምንጭ ናቸው ማለት ነው። እነዚህ ምግቦች በደም ውስጥ ያለው የስኳር መጠንና አጠቃላይ ጤንነት ለመጠበቅ የሚረዳ የተመጣጠነ ምግብ አካል ወይም ክፍል ሊሆን ይችላል ማለት ነው። ውድና የተወደዳችሁ እህት ወንድሞቼ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ